መጥፎም ጥሩ ዜና ነው ይዤ ነው የመጣሁት። ጥዱ ቅዳም ልኝ ወይዘሮ የወገደቡ ነበር ጉዳያችሁ እየታየ ነው፣ ተስፋ ያለ ይመስላል በላኛለች። እሺ ሁለተኛውስ? ለትንሽ ጊዜ ጥያችሁ ሊሆ ነው እንጃ ቂርቁዝ ነው የሚባለው መሰለኝ። እስ ታነብልኛለች። ላስቸግርሽ ይቅርታ በናት ሄሎ፣ አለቃ እዣት አለሁ። ቤት እዣ ልምጣ እንዴ? የተረገመ ሴትዮሽ በዚህ ጠራራ ፀሐይ እየዞረች ይባላል። ምን ባደርጋት ነው ይሻል? አንቺ ቤቱን ጥለሽ በቀን ትዞራልሽ አይደለ? በቃ ሰልችቶኛል። ምን ምን ማለት ነው? ከአንተ ጋር በየቀኑ ጭቅጭቅ ሰለች። አንቺ የተረገምሽ ይኸውልሽ፣ እኛ ተሶዱት ገቢ አፈ አመልጭኝም እሱን እናያለን። ያለ እሺ፣ አሁን የቤት ቁልፍ የት ነው ያለው? በሩ ስር አድርጌ ይላል አለው። ትመጫለሽ፣ ቤትም ማዝገብ ያለው እዚሁ ቤት ነው የምትገቢው አይደለ? አቶ ምትኩ ከእኔ ምንድን ምትፈልጋ? ከአንቺማ ምን እፈልጋለሁ? ያቺን ህፃን ልጅ የት ነው ያደረግሻት? እንደማትፈልጋት እኮ ነግረህኛል አቶ ምትኩ፣ የምታደርገው ነገር ግን በህግ ያስቀጣል። ምን አልሽ? አንቺ ህግ ማለት ህግ ማለት ወይኔ ፈራሁ ፈራሁ! ባትቀልድ ጥሩ ነው ወይዘሮ ህይወት። ቀልድ የጀመርሽው እኮ አንቺ ነሽ። ትሰሚኛለሽ? ቤት ምን ነበር አለም የለችም እ የለችምምን ነው ከኔ ጋር ይሆንም እን ስለ መርትኬት ጉድ መርትኬት፣ ምናልባት ጸባያችሁን አስተካከላችሁ የምታድጓት ከሆነ ለመመለስ ካልሆነ ግን ሌላ የሚሰብ እንፈልጋለን ግን እናንተ መታችሁ በህጋዊ መሰረት አለመፈለጋችሁ ቢሮ ማሳወቅ አለባችሁ። አንፈልጋትም ልጅቷ ጸባያ የላትም እ እንደዚም ከሆነ መታችሁ ይህንኑ ማሳወቅ አለባችሁ። እሺ ሲመቸን እንፈርማለን። መጣ እሺ ጊዜ ባስቱ ጥሩ ነው። አመሰግናለሁ። እሺ አረፍታኝ እባክህ። ትንበይ ይሄ ወሰኛል። ካንቺ የምፈልገውን ነገር እስከማገኝ ድረስ ማለት ነው። ከዚህ በላይ ገና ትሰቃያለሽ። እሺ አራተው፣ አቶ ምትኩ አራተው፣ ቤተሰቦች ይጨነቃሉ። ስሜ የምን ቤተሰብ ነው? አራፍታኝ እባክህ፣ አራፍታኝ እባክህ አቶ ምትኩ የምፈልገውን ነገር ንገር በቶሎ። ውጤቱን አንቺ። ኧረ ተው፣ በእናትህ ተው። ኧረ በልጅ ልለምን ከረታ ነው አይ ውጭ የሆነ ሰው የተከተለኝ ስለነበር ነው ማን የተከተለሽ ግን የተከተለኝ ነበር ማንም የለም ባለሱቅ፣ ሳሙና አለ? ስጪኝ።

ይኸውልሽ አዜብ፣ በአንድ ሰዓት ውስጥ በሰጠሽ አድራሻ ካልመጣሽ ወንድምሽም አደጋ ውስጥ እንደሆነ አስብ፣ አስብ፣ አስብ፣ አስብ። አሁን የመጨረሻው ደረጃ ላይ ነህ። እስከ መጣ ድረስ እንዳትንቀሳቀሽ ገባሽ አይደለ?

ጥሩ ቦታ ላይ ነው ያለሽው፣ አይደል? ስራሽ ሞተሽ እንኳን ጥሩ ቦታ ላይ ነሽው

እሺ ሳቴ፣ ምን ነው የመጣስ? የለም እንዴ? አንድ ሴት ጠይቃኝ ጠቆም ያታሉ። እንዴ ለምን አልገባችሁ? ምን እንደሆነች አላቅም። ተመለሰች በፍጥነት። ወይኔ የምትኩ፣ ወይኔ የምትኩ፣ አለቀለ፣ ወይኔ

ደህና ትምህርት እንደት ነበር? ቆንጆ ነው። ደሞ እኮ ዛሬ ጓደኛዬ አባቷን ይዛ መታ ነበር ትምህርት ቤት ቤት ደሞ እኮ የጓደኛዬ አባት እኮ እንዴት እንደሚከባከባት እን፣ ይመኔ የምን ላድርግ እዚህ ከወንድሜ ጋር አብረን እንኖራለን። እኛ ቤት መኖር ትችላለን። እና በጣም ክፉ ናሽ፣ ክፉ

ሰው ነኝ፣ አትንኩኝ አልኳቸው። እኔ ጠላቶች አፈር ካላስገባሁ አልረካም። ምንድነው የፈለግሽው? ሄሎ ትሰማኛለህ? ሳቴ፣ ይኸውልህ አሁን የምልክልን አድራሻ ትይዝና ማለት ነው። በቀደም የሰጠው የአንገት ሀብል አለ አይደል? ወስደህ በሩ ላይ ታስቀምጣለህ። ከዚያ አንዲት እፃ ልጅ ተማሪ አለች፣ እሷ ከትምህርት ቤት ስትመጣ ጠብቀህ ማንሳት አለማንሳቷን አረጋግጥልኝ። ትመጣለች ታዲያ። የሁሉ ነገር ሲደረግ ይኸውልህ፣ ጥንቃቄ ይገባሃል። አለበለዚያ ይኸውልህ ዋ! በቃ የሚገባህን ክፍያ ይኸውልህ አዘጋጅልሃለሁ። ሄሎ፣ አለቃ፣ አዎ፣ አድርጌ ያልከኝን አድርጌ ያለሁ፣ አዎ እንደ ልጅቷን ማንሳቷንም በአይነ

ኢንስፔክተር ሰለሞን ይባላል። ወይዘሪት ህይወት ጠፍታለች። በእሷ ዙሪያ ጥያቄ ልጠይቅ መጣ።